ለሩታ ይገባታል ብሎ ያሰበው አብርሃም እንግዲህ የወርቅ ሀብል ወይም ደግሞ የአንገት ሀብል እንግዲህ እንደሚሰጣት ለእኛም መረጃ አድርሶናል። እሱ ብቻ አይደለም ሽማግሌዎቹም ጋራም ንግግርም እንደተጀመረ ሰምቻለሁ ማለት ነው። ይሄ ሲሆን እንግዲህ ለሶስተኛ ጊዜ ነው ከሽማግሌዎቹ ጋራ የመጨረሻ ጊዜ ይመስለኛል። በዚህ ጉዳይ ላይ እያወሩ ይገኛሉ። በተለይ እንግዲህ የአብርሃም ጓደኞች ተሰብስበው ሽማግሌዎችን እያነጋገሩ እንደሆነ እና በስተመጨረሻም እንግዲህ በሩታ ለሩታም ይሁን ለአብርሃም እንግዲህ ሽምግልና እንደሚላክ በድጋሚ ያንን መረጃ አድርሶናል ማለት ነው። በትላንትናው ዕለት እንዳያችሁት ከሆነ ወደ ሩታ ቤት እንኳን ለመግባት በጣም በጣም ከባድ እንደነበረና በስተመጨረሻም እንግዲህ ወደ ሩታ ቤት ገብቶ ያው እንዳያችሁት በግም ወስዶ ሄዶ አንዳንድ ነገሮችን ሲያደረግላት ነበረ። ያ ነገር ብቻ በቂ አይደለም ብሎ እንግዲህ በጣም ብዙ ሰው ኮመን ሲሰጥነው ነበረ በተለይ ሩታ በጣም ብዙ ነገሮች ይገባታል። እጅግ በጣም እንግዲህ መደረግ ያለበት ነገሮች አሉ፣ ያንን ነገር ማስቀደም አለበት ብሎም በጣም ብዙ ሰውም እንግዲህ ሀሳቡን ሲያነሳ ነበረ። በዚህ ዙሪያ እንግዲህ አዳዲስ ነገሮች ተፈጥሯል። በደንብ አድርጌ በዚህ ቪዲዮ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን በዛሬ ዕለት እንግዲህ በጣም ደስ በሚል ሁኔታ አብርሃምና ጓደኞቹ አንድ ትልቅ ነገር እንዳሰቡ መረጃው ደርሶናል ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ያው ብዙቻችሁ ስትጠይቁ የነበረው የሄርሜላ ጉዳይ ነው። ሄርሜላ ምን ላይ የደረሰች አሁንስ ምን እያሰበች ነው? ምን ሳቅዳለች ብላችሁ ያሰባችሁ ሰዎች አላችሁና፣ ስለሷ ቅድም እንግዲህ አንድ በአንድ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ ማለት ነው። እንግዲህ አብርሃም በቅድሚያ ያሰበውን ነገር በደንብ አድርጌ እነግራችኋለሁ። ምንድነው የተፈጠረ ብላችሁ ከጠየቃችሁኝ በትናንትና ዕለት እንግዲህ አብርሃም ወደ ሩታ ቤት ሄዶ ያው እንግዲህ እንዳያችሁት ከሆነ የሙክት በግ እንግዲህ ይዞ እንደገባና በጣም እንዳስደሰታትም አይተን ነበረ። እሱ ብቻ በቂ አይደለም ብሎ እንግዲህ በጣም ብዙ ሰው ማለት ይቻላል በቪዲዮ ኮመንት ሲያደረጉ ነበረ። አብዛኞቻችን እንግዲህ ኮመንቱን ስናነብም እንዳየነው የወርቅ ሀብል ወይም የአንገት የወርቅ ሀብል ይገባታል ብሎም እንግዲህ ያነሳ ሰው አለ። እሱ ብቻ አይደለም ለሩታ መኪናም ጭምር ይገባታል ብዙ ነገሮች እንግዲህ ስታደርግም ስትሆንለትም የነበረች ሴት ስለሆነች ለሷ ትልቅ ነገር ነው የሚገባት እንጂ በበግ ብቻ ማለፍ የለበትም ብሎ እንግዲህ ብዙ ሰው ሀሳቡን አስተያየቱን ሲሰጥ ነበረ። እንግዲህ አብርሃምም የወሰነ አንድ ትልቅ ውሳኔ አለ። ያም እንግዲህ ለእሷ ይገባታል ይመጥናታል ብሎ ያሰበውን ትልቅ ስጦታም እያዘጋጀ እንደሆነ እንግዲህ ያንን ነገር አድርሶናል ማለት ነው። እጅግ በጣም ደስ የሚል ነገሮች እየተከናወኑ ይገኛሉ። በተለይ በአሁን ሰዓት እሱ ብቻ አይደለም። በጣም የሚገርማችሁ ደግሞ ደስ የሚል ነገርም ሰምቻለሁ። በተለይ እንግዲህ የአብርሃም ጓደኞች ተሰብስቦ አንድ ውሳኔ ላይ እንደደረሱና አብርሃም እና ሩታ በተለይ ሳይለያዩ ሁሉንም ነገር ለማስተካከል ሽማግሌዎችን ማውራት እንደጀመሩ እንደ አዲስ እንግዲህ ያንን መረጃ ደርሶናል ማለት ነው። ከዚህ በፊት እንግዲህ እንደምታስታውሱት ከሆነ ሽማግሌዎቹ በተለይ በአብርሃም ምክንያት እንግዲህ ነገሮችን ሳያስተካክሉ እንደቀሩ በደንብ እናስታውሳለን። ምክንያቱ ደግሞ እንግዲህ አብርሃም በቦታው ላይ መገኘት አልቻለም። በተደጋጋሚ እንግዲህ ሲጠራ ነበረ። አብርሃም በዛ ቦታ ላይ እንግዲህ ሊገኝም ስላልቻለ በዛን ሰዓት ምንም አይነት እንግዲህ ሽምግልና ሳይደረግ ቀርቶ ያው እንዳያችሁት ከሆነ በትላንትናው ዕለት በሰቀቀን እንግዲህ ወደ ሩታ ቤትም ሲገባ አይተናል ማለት ነው። እንግዲህ ዋነኛው ምክንያቱ ምንድን ነው ብላችሁ ከጠየቃችሁ ያው እንግዲህ እንደምታውቁት በተለይ እንግዲህ ከተወሰነ ወራት በፊት እንደምታስታውሱ ሙርሱት በዱባይ የተዘጋጀ አንድ ሰርግ ነበረ፣ የአብርሃምና የሩታ ሰርግ እንደምታስታውሱት። ከዛ በኋላ እንግዲህ ወደ ነሩታ ቤተሰብ አልተቀላቀሉ ወይም ደግሞ የአብርሃምና የሩታ ቤተሰብ ቅልቅል የሚባለው ወይም ደግሞ እንግዲህ እንደምታውቁት ቤተሰብ ትውውቅ አልተደረገም ነበረ። በዛ ምክንያት እንግዲህ አብርሃም ወደ ሩታ ቤተሰብ ወይም ደግሞ ወደ ሩታ እናትም ወይም አባትም ቤተሰብ ቤት መግባትም እንደማይችል እንግዲህ ያንን ነገር በባህላ ወይም ደግሞ እንግዲህ እንደምታውቁት በተለይ ሃይማኖታችንም ህምነታችንም ባህላችንም ስለማይፈቅድ እንግዲህ ያንን ነገር ለማድረግ እጅግ በጣም ከባድ ስለሆነ እንግዲህ በዛን ሰዓት ያወሰነው አንድ ውሳኔ ነበረ። ቤተሰብ ከቤት ሲወጣ እንግዲህ ተከትሎ ገብቶ ለሩታ የሚገባትን ነገር አድርጎ እንደወጣ ነው። በትናንትና ዕለት እንግዲህ ሲናገር የነበረው እንግዲህ የቤተሰብ ቅልቅል ወይም ደግሞ ቤተሰብ ትውውቅ እንግዲህ ማድረግ ግዴታ እንደሆነ እና ያንን ነገር ሳያደርግ ወደ ሌላ ነገር መግባት እንደሌለበት እንግዲህ ብዙ ሰው ሲያነሳ ነበረ። እሱ ብቻ አይደለም እንግዲህ የሩታና የአብርሃም ጥል ደግሞ አለ። እሱስ ምን ላይ ደረሰ? አብዛኞቻችሁ የምትጠይቁት ጥያቄ ነው። በትናንትና ሁለት ደስ ደስ የሚል ነገሮችን እያየን ነበረ። በተለይ እንግዲህ አብርሃም ሩታን ሲሰማት ነበረ፣ ሩታ ደግሞ አብርሃምን ስስመው ነበረ። እጅግ በጣም ማንጠብቀው ነገሮችን ስንመለከት ነበረ። እጅግ በጣም ብዙቻችን ደስ ብሎ ይሆናል ብዬ ነው ማስበው። ምክንያቱም በዚህ ደረጃ ሲቀራረቡ እንግዲህ ከተጣሉ በኋላ ለመጀመሪያ ጊዜ ይመስለኛል። ስለዚህ እንግዲህ ነገሮች ትንሽ እየተስተካከሉ ስለሆነ በዚህ አጋጣሚ ደግሞ የተሻለ ነገር ለመፍጠር ብሎ እንግዲህ የአብርሃም ጓደኞች ተሰብስቦ ሽማግሌ በድጋሚ መላክ አለበት ለሩታ በተለይ የይቅርታ እንግዲህ ወይም ደግሞ ይቅር እንዲባባሉ ያንን ነገር ካደረግን በኋላ የቤተሰብ ቅልቅልም እንግዲህ ግ ግዴታ ሽማግሌ የሚሆን ሁሉም ነገር ተመቻችቶ የሩታ ቤተሰብና የአብርሃም ቤተሰብ መቀላቀል አለበት ብሎ እንግዲህ ብዙ ሰው ሀሳቡን እየሰጠ ይገኛል ማለት ነው። ተስፋ ሰጪና እጅግ በጣም ደስ የሚል ነገሮች በዛሬም ዕለት እንግዲህ እየተፈጠሩ እንደሆኑ ያንን መረጃ ደርሶኛል ማለት ነው። በሌላ በኩል እንግዲህ እንደምታውቁት ሄርሜላ ምን አቅዳለች ምን አስባለች ብላችሁ እንግዲህ ለጠየቃችሁኝ ሰዎችም እንግዲህ አንድ መልስ ልሰጣችሁ ተነስቻለሁ ማለት ነው። እንግዲህ ሄርሜላ እንደምታውቁ በጣም ብዙ እቅዶችን ታወጣለች። በተለይ እንግዲህ ክፋት የተሞላበት ሴራ ነው የምታስበው ብዙ ጊዜ። እንደምታስቡት ያው እንግዲህ እጅግ በጣም ከባድ ከባድ ነገሮችን ስታደርግ እንደነበረ በደንብ እናስታውሳለን። በአሁኑም እንግዲህ ትልቅ ሴራ እያዘጋጀች እንደሆነ እና አብርሃምን እና ሩታን በጭራሽ እንግዲህ አንድ ላይ እንዳይሆኑ ወይም ተለያይቶ እስከ መጨረሻ ድረስ እንግዲህ ኑሯቸውን እንዲኖሩ ያንን ነገር እንግዲህ በደንብ አድርጋ ለማድረግ አንድ ዕቅድም አቅዳ እየተንቀሳቀሰች እንደሆነ ሰምቻለሁ ማለት ነው። በዚህ ሰዓት እንግዲህ አብርሃምን መምከር የምፈልገው ነገር ከሄርሜላ ጋር የጀመረውን ግንኙነት አቁሞ ከሩታ ጋር ያለውን ግንኙነት መቀጠል አለበት ብዬ ነው ማስበው። በተለይ እንግዲህ ሄርሜላን በፍጹም ባያገኛት የተሻለ ነው። በዚህ ሰዓት እንግዲህ እጅግ በጣም ከባድ ሴራ ስራዎችን እያሰበች እና እጅግ በጣም በሚገርም ሁኔታ እንግዲህ በማታስቡት መንገድ እየመጣች እንደሆነ ሰምቻለሁ ይህንን ነገር እንግዲህ በተለይ አብርሃም እንዲያውቅና በተለይ ሩታም እንደዛው እንድትረዳ እንዲደርሳቸው እናንተን በቻላችሁት መጠን ሼር ማድረግ እንዳትረሱ እንግዲህ አዳዲስ ነገሮች እየተፈጠሩ ነው አንዳንዴ ደስ የሚል ነገሮችም እየሰማን እንገኛለን እንግዲህ በሩታና በአብርሃም ዙሪያ በጣም ብዙ ነገሮች አሉ ማለት ነው እሱ ብቻ አይደለም እንግዲህ አዲስ ነገር ደግሞ አንድ የሰማሁት ነገር አለ። በተለይ እንግዲህ ያ ሁላችሁ የምትጠብቁት ነገር አለ፣ ለሩታ መደረግ አለበት ብላችሁ የምታስቡ ትልቅ ስጦታ አለ። ያ ነገር ደግሞ አብርሃም እንግዲህ ለማድረግ መንገድ ላይ እንደሆነና ያንን ነገር እንግዲህ ለማድረግ ዝግጅት እየጨረሰ እንደሆነ ሰምቻለሁ ማለት ነው። እንግዲህ ያ ሰርፕራይዝ ምንድነው ብላችሁ ካሰባችሁ እንግዲህ ያው እኔም የደረሰኝ መረጃ የሚያሳየው የአንገት ሐብል ወይም ወርቅ ነው። ያ ነገር እንግዲህ ማድረጉ ያንስባታል ብዬ ነው የማስበው። እኔ ደግሞ እንግዲህ አብርሃም የተሻለውን ነገር ለእሷን ማድረግ አለበት። ምክንያቱ ደግሞ እንግዲህ ይህንን የመሰለ ሕፃን ልጅ እጅግ በጣም ደስ የሚል ወንድ ልጅ ስለተገላገለችለት እንግዲህ ያንን ነገር በማሰብ በተለይ እንግዲህ ስታከብረው፣ በጣም ስታስብለት ያንን ነገሮችን ሁሉ በተለይ የፍቺ ጉዳዩ በጣም ብዙ ነገሮችን ጥል እንኳ እንኳን በጣም ቅን በሆነ ልብ ልጁን እንዲመለከት ወይም ደግሞ ልጁን አቅፎ እንዲስም እንግዲህ አድርጋለች። ስለሆነ ያንን ነገር እንግዲህ የሚመጥናትን ነገር ብታዘጋጅ በተለይ አብርሃም መልካም ነው ብዬ ነው የማስበው። ምክንያቱም እንግዲህ ያለውን ግንኙነታችን ለማጠናከር ወይም ደግሞ እሷ ጋር ተቀባይነት ለማግኘት የቻልከው ማድረግ አለብህ ብዬ ነው የማስበው። እንግዲህ ከዚህ በፊት እንደምታደርገው በተለይ ከሩታ ጋራ እጅግ በጣም የሚሉ ጊዜያትን ማሳለፍ ይኖርብሃል። እሱ ብቻ አይደለም ከዚህ በፊት ደግሞ ከሄርሜላ ጋራ ያደረግካቸውን በፍጹም ድጋሚ እንዳታደርግ አሳስብሃለሁ ማለት ነው። ምክንያቱም እንግዲህ ህይወትን ለማበላሸት ከፈለክ ብቻ ነው ከሄርሜላ ጋራ መሆን ያለብህ ብዬ ነው የማስበው። ስለዚህ እንግዲህ አብርሃም በቻልከው መጠን የሄርሜላን ጉዳይ እስከመጨረሻው መጨረሻው ድረስ ማለት ይቻላል ብዘጋው የተሻለ ነው ብዬ ነው የማስበው። እንግዲህ ውድ ቻና ላይ ቤተሰቦች በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።